አንድ አምላክ በሆነ በአብ፣ በወልድ፣ በመንፈስ ቅዱስ ስም ህዳር 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ አቡነ ኢየሱስ ሞዓ ዘሐይቅ የሐይቅ አበምኔት የነበሩ ወይም አቀቤ ሰዓት የነበሩ ናቸው። በዛሬው ዕለት መታሰቢያቸው ነው። ሁለተኛ አቡነ ሀብተ ማርያም ንጹህ። ይህ ከኢትዮጵያ ክፍል በአንዱ ሀገር የተወለደ ሲሆን ወላጆቹ መልካምና እግዚአብሔርን የሚፈሩ በእግዚአብሔር ሕግ የተጋቡ ነበሩ። ታዲያ አባታችን አቡነ ሀብተ ማርያም ከልጅነቱ እግዚአብሔርን የሚፈራና በእግዚአብሔር ምርጫ የተወለደ ነው። በልጅነቱ በጎችን ይጠብቅና በዚያም በእረኝነት ስፍራ ብዙ ድንቅ ድንቅ ታምራትን አድርጓል። ከዚያም በኋላ ወደ አንድ ገዳም በመሄድ አባ መልከ ጼዴቅ በሚባል አባት የምንኩስና ልብስ ለብሶ ተጋድሎን አብዝቷል። እግዚአብሔርም ጎብኝቶት ያጽናናው ነበር። እግዚአብሔርም ከቅዱሳን መላእክቶቹ ጋር እየተገለጸለት እንዲጠነክር እንዲበረታ ያደርገው ነበር። ሁለት የብርሃን ሰረገላዎችንም ሰጥቶታል። እየተዘዋወረ አንደኛው ወደ ኢየሩሳሌም ሰማያዊት የሚሄድበትና አንደኛው ደግሞ ወደ ተሰወሩ አባቶች የሚሄድበት ሰረገላ እግዚአብሔር ሰጥቶታል። ታዲያ ይህ አባት በባህር ውስጥ እየገባ የሚጸልይ፣ አራቱን ወንጌላትም የሚያነብ ነበር። በባህር ውስጥም ግንባሩ አሸዋ እስቲነካ ዘንድ የሚሰግድ ነበር። የማረፊያውም ጊዜ በሚደርስበት ጊዜ እግዚአብሔር ወደ እርሱ መርቶ አጽናንቶ ታረጋግቶት ወደ እሱ ሊወስደው እንደመጣ ነግሮት ከቅዱሳን መላእክቱ ጋር ሰላምታ ሰጥቶት ብዙ ቃል ኪዳንን ገብቶለት በዛሬው ዕለት አባታችን አቡነ ሀብተ ማርያም ነፍሱን በእግዚአብሔር እጅ ሰጥቷል። አርፏል። ብዙ ቃል ኪዳንም እግዚአብሔር ሰጥቶታል። ሦስተኛ ቅዱሳን ሰማዕታተ ናግራን እነኚህም በናግራን አገር የሚኖሩ በአይሁዳዊ ንጉስ በፊንሐስ እጅ የተፈጁና የሞቱ ሲሆኑ ካህናት፣ ምዕመናን አሉ። በጣም ብዙ ሺህ ወደ ስምንት ሺህ ከዚያም በላይ የሚሆኑ ናቸው በግፍ ተገድለዋል። ታዲያ እግዚአብሔርም የኢትዮጵያውን ንጉስ አጼ ካሌብን አስነስቶ ይህን የአይሁድ ንጉስ ፊንሐስን ከነ ግብረ አበሮቹ ከነ ዘሮቹ ተበቅሎታል፣ አጥፍቶታል። አራተኛ ቅዱስ ሂሩት አረጋዊ ይህም የናግራን ሰማዕታት ወይም መናን አባት የነበረ ነው፣ በሰማዕትነት የሞተ አምስተኛ ቅዱሳን ቢላሪያኖስ ኪልቀያና ጣስቱስ ታሱ ስበያ ሰማዕት እነኝህም ባልና ሚስት አንዲቱ ደግሞ የወንድየው እህት ነች። በሰማዕትነት በዲዮቅልጥያኖስ ዘመን የሞቱ ናቸው። በዛሬው እለት እረፍታቸው ይታሰባል። ስድስተኛ ቅዱስ ጎርጎርዮስ ዘደሴተ ሰንሲላ መታሰቢያው ነው። ሰባተኛ ቅድስት ዮስቲና ውርቅት የአባታችን የጻድቁ አቡነ ሀብተ ማርያም እናት ነች። ወርሃዊ በዓላት አንደኛ ቅዱስ ቶማስ ሐዋርያ፣ ሁለተኛ ቅዱስ አቡነ ሰላማ ከሳቴ ብርሃን። የቅዱሳን የሰማዕታት በረከታቸው ረዴታቸው፣ የአባታችን የጻድቁ አቡነ ተክለ ሃይማኖት በረከት ረዴት፣ የአምላካችን የኢየሱስ ክርስቶስ ምህረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።